ዓለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተማሪዎቻችን እንዴት ናችሁ? የአላ ሰላምና እዝነት በእናንተ ላይ ሁን ባላችሁበት። ከፕሮግራሞቹ ጋር ኡስታዝ ማዕሩፍ ነኝ። ስለ ፕሮግራሞቹ ገለጻ አድርግላቸዋለሁ እንሻላህ። እንዴት አንድ ተማሪ ርቀት ላይ በመሆን ፒዲኤፍ እና ቪዲዮን በመጠቀም ቁርአንን ማንበብ የሚችልበትን መንገድ በዚህ አሳያቸዋለሁ እንሻአላህ። እዚህ ጋር ይህንን ትምህርት መረዳታችሁ ለቀጣይ ትምህርቶች ወይም ደግሞ ለመንገዱ ስኬታማነት ትልቁን ድርሻ ይወስዳል ማለት ነው። እዚህ ጋር ሀሳቡ በደንብ ካልተረዳችሁት እንዴት መሄድ እንዳለባችሁ እንዴት መማር እንዳለባችሁ እዚህ ጋር ካልተረዳችሁት ውጤታማ ጊዜ ከቁርአን ትምህርት ቤታችን ጋር መሆነ ከቪዲዮቹ ጋር ጥሩ ጊዜ አታሳልፉም ማለት ነው እንሻ ስለዚህ ያ ነገር የተሳካ እንዲሆን በደንብ አሁን ምለው የምናገረውን ነገር በደንብ አድመጥ አለባችሁ። አጠቃላይ ስለ ትምህርቱ ማብራሪያ ነው እዚህ ጋር የሚለው አጠቃላይ ስለ ትምህርቱ ማብራሪያ፣ የውስታትና የተማሪ ትውውቅ። ይሄ ለአሊፍ ኦንላይን ቁርአን ትምህርት ቤት እንደሚታወቀው በዚህ መልክ ብቻ ለሚያስተምረው ይሄ የርቀት ትምህርት ነው። እናንተ አሁን የመጣችሁበት ከርቀት ትምህርት ውጭ በኦንላይን ዙም አፕሊኬሽን በመጠቀም በሳምንት ሶስት ቀን ተማሪ ከውስታት ጋር የተገናኘ ሶስት ቀን ደግሞ እርስ በርስ ተማሪዎች እያጠኑ በሳምንት ስድስት ቀን እየተማሩ በሶስት ወር ውስጥ ቁርአንን በደንብ ማንበብ በሚችሉበት ፕሮግራም አለ። የእናንተ ግን ይሄ ቪዲዮ ብቻ ከዛ ቪዲዮና ፒዲኤፍን በመጠቀም ከውስታዝ ጋር ደግሞ በሳምንት እሁድ እሁድ አንድ ቀን ከሶስት ሰዓት እስከ አራት ሰዓት ተኩል በመገናኘት በቴሌግራም ወይም ደግሞ በጎግል ሚት በሚባል አፕ የተገናኛችሁ አንድ ቀን ነው ከውስታዝ ጋር የምታሳልፉት ያልገባችሁን ነገር የምጠይቁበት ነው አንዱ ቀን። ያኛው ግን ተከታታይ ትምህርቶችን ከኡስታዝ ጋርም ከተማሪ ጋም እያጠናችሁ የምታሳልፉበት ነው። ይሄኛው ግን እንደዛ አይደለም ይለያል ከዛኛው። እሺ ስለዚህኛው ቀጥልን ልንገራችሁ። ይሄኛው አጠቃላይ ከአምሳ በላይ ቪዲዮችን በውስጡ የያዘ ነው። እናንተ ቪዲዮቹ ግን አምሳኛ ላይ ያለውን ቪዲዮ መጨረሻ ላይ የተለቀቀውን ቪዲዮ ከፍታችሁ ብታነቡት እና መጀመሪያ ላይ ብታነቡት የተለያየ አይነት ትምህርት ያለው። ለምን ትምህርት አንድ ላይ የምትማሩት እና ትምህርት ሁለት ላይ ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር እያለ ነው የሚሄደው ትምህርቱ። ለዛ የግድ ቅደም ተከተሉን ጠብቃችሁ ነው መሄድ ያለባችሁ። ክፍል አንድ ክፍል ሁለት ክፍል ሶስት ክፍል አራት እንደዚህ ማለት ነው። ምክንያቱም ትምህርት አንድ ላይ በደንብ ሀሳቡን ካልተረዳችሁ ትምህርት ሁለት ላይ እንዴት ማጥናት እንዳለባችሁ አይገባችሁም። ትምህርት ሁለቱን በደንብ ካልቻላችሁ ትምህርት ሶስት ያስቸግራችኋል ትምህርት ሶስት በደንብ ካልገባችሁ አራት ያስቸግራችኋል አምስት እንደዛ እያለ ይሄዳል ለዛ ያን ነገር እንዳይፈጠር በደንብ እያጣራችሁ ነው መሄድ ያለባችሁ ማለት ነው ስለዚህ እንዴት እንደምትማሩ ይህንል ካልን ትምህርቶቹ ደግሞ ምን ምን ያካተቱ ናቸው የሚለ እዚ ጋር ላሳያችሁ የቀን አንዱ እዚ ጋር ይበቃል ማብራሪያ እንደ መግቢያ ነገር ነው ይሄ ትምህርት ሁለት ላይ የምትማሩት ትምህርቱ እዚህ ጋር ነው የሚጀመረው። በትክክል የአረብኛ ፊደላትን በድምፅና በቅርጽ አድርጎ በግርድፉ መለየት የዚህ ክፍል ትምህርት መገኛ አጋዥ ያው ዚ ትምህርት ሁለት ፒዲፍ አለት ይለቀቅላችኋል። ትምህርት ሁለት ቪዲዮ ይላክላችኋል፣ እንደዛው ማለት ነው። ቪዲዮውን ካያችሁ በኋላ በፒዲፉ መሰረት፣ በቪዲዮ መሰረት ፒዲፉን ከፍታችሁ ማጥናት አለባችሁ። ወደ ትምህርት ሶስት ከማራፋችሁ በፊት የፊደላቱ ቅርጽ በደንብ ሊገባችሁ ይገባል። አሊፍ ምን ትመስላለች? ባ ምን ትመስላለች? ታ ምን ትመስላለች? ታ ምን ትመስላለች? የሚለውን በደንብ ማወቅና መገንዘብ አለባችሁ። እዚህኛው ትምህርት ላይ በፒዲፉ መሰረት ማለት ነው። ፒዲፉ ምን ይመስላል? እስኪ ላሳያቸው አንዴ። ኸይርን ለምሳሌ እንደዚሁ እዚህ ጋር አለ። ፒዲፉን ከፍተን እዚጋ እናነባለን ፒዲኤፉ ነው። እዚህ ጋር ከስር በአማርኛም አለው፣ እዚህ ጋር በኦሮምኛም አለው። በደንብ ይገባቸው በሚገባችሁ መልኩ ነው የተቀመጠላችሁ። ከዛ እዚህ ጋር ከተማራችሁ በኋላ ይሄ ቅደም ተከተሉን በቪዲዮ ሁሉንም ከተማራችሁ በኋላ በቪዲዮ ይሄንን እዚህ ጋር እዚህ ጋር ማብራሪያ አለ፣ የቪዲዮ ማብራሪያ አለ። ለምሳሌ ማን ሆነ? ቪዲዮ ማብራሪያ አለ። በዚህ መልኩ በቪዲዮ የተማሩበት ማለት ነው። ግን አንድ ቁጥር አለው ከላይ ቁርአኑን ያገኘን ማጣቁትን እዚህ ጋር ደግሞ አለች አይን ደል እራሱ እንደዚህ እያየ በዚህ መልኩ እየፈለገችበት እንዲህ ከተማራችሁ በኋላ በቪዲዮ ፒዲኤፉን ከፍታችሁ ደግሞ እንደዚህ ታጥናላችሁ ማለት ነው። ለራሳችሁ አሊፍ አሊፍ ሐምዛ ሐምዛ ባባታ በቃ ይሄንን ፊደሉን ሳትችሉ ግን ወደ ቀጣይ ትምህርት ማለፍ የለባችሁም። ይሄ አንድ በደንብ የያዙት ይኸው ትምህርት ትምህርት ፊደሉን በደንብ ሳትችሉ ወደ ቀጣይ ትምህርት መሄድ የለባችሁም። እዚህ ጋር ደጋግማችሁ ቪዲዮ እያያችሁ ፒዲኤፍ እያያችሁ በደንብ ፊደሉን ማወቅ አለባችሁ መለማመድ አለባችሁ ማለት ነው። ከዚያ ቀጣይ ትምህርት እነዚያ የተማራችሁት ፊደል ድምፁ ኬት እንደሚፈጠር የምትማሩበት ትምህርት ነው። ይሄ ደግሞ ቀን ሶስት ወይም ትምህርት ሶስት ቀን 3 ወይም ትምህርት 3 ትምህርት 3 ማለት ክፍል 1፣ የ28ቱ የአረብኛ ፊደላት ድምጽ መውጫ ቦታ የዚህ ክፍል ትምህርት መገኛና አጋዥ የሆኑ ትምህርት 3 ክፍል 1 ቪዲዮ ክፍል 1 ቪዲዮ ይሄኛው ነው ያለንበት፣ ይሄኛው ማለት ነው ብነካው፣ ያጫውተዋል። ከጎሮሮ ድምጻቸው የሚፈጠሩ ከምላስ ላይ ከምላስ ጠርዝና ጠርዝ፣ እነዚህ እነዚህ በደንብ የምትማሩበት ክፍል ነው ይሄ በደንብ ማለት ነው እነዚያ ፊደላት ድምጻቸው ከየት ነው የሚፈጠሩ የሚለውን የምትማሩበት ትምህርት ማለት ነው። ይሄ ተከታታይ ክፍል አንድ ከጎሮ የሚወጡ ብቻ። ይኸው ትምህርት ክፍል አንድ ሁለት ሶስት ቪዲዮዎች ናቸው እዚህ ጋር ያሉት እዚህኛው ላይ ብቻ ማለት ነው። ከዛ ቀጣይ ቀን አራትም ከነዛ የተቀሩ ትምህርቶችን አንድ ክለሳ እናደርጋለን። ከዛ ከምላስ ከዛ የተቀሩ ከ28 ፊደላት ነው። በክፍል በቀን ሶስት ላይ የተማራችሁት የተወሰኑ ፊደላትን ነው ግማሽ ያህሉን ፊደል ነው። እዚህ ጋር ደግሞ የተቀሩ ፊደላትን ሁሉንም ፊደል መካልጁን በደንብ እንድትችሉ የሚያደርግ ነው። እዚህ ጋ የተቀሩትን ፊደላት ደግሞ ትማሩና ታልፉታላችሁ። ይሄ ትምህርት ሶስትና አራት ትንሽ የሚያስቸግረው እንደ ሀሳብ እንዲካተት ነው እንጂ ትንሽ ሊያስቸግራችሁ ይችላል። ስለዚህ አይታችሁት ብዙ ምንትነት በለውጣት ትጨነቁበት እንሻላ ቀጣይ ላይ ቁርአንን ካነባችሁ በኋላ ካከተማችሁ በኋላ በተጅዊድ አድርጋችሁ ለማንበብ የሚያስፈልጋችሁ ትምህርት ነው። እንደ ሀሳብ ግን እዚጋ መካተት ስላለበት ነው ያካተት ነው። ተማሪዎች ማወቅ ስላለባቸው ማለት ነው። ኸይርን እዚጋ ደግሞ ታች ላይ እነዛ ትምህርቶች ደግሞ በደንብ ፊደላቸው እነዛ ፊደላት ድምፃቸው ኬት እንደሚወጣ ሞር በአጋዥ በሆነ መንገድ እዚጋ በቪዲዮም በስዕል የተደገፈ ቪዲዮም እዚጋር ይላክላቸዋል። አጋዥ እንዲሆን ማለት ነው በሞር ተጨማሪ ቀጣይ እንግዲህ ይህ ተማሪ ፊደሉን መጀመሪያ በግርድፉ ወይም በቅደም ተከተል ሳይጠብቅ ፊደሎቹን አብዛኛው ተማሪ ይችላል ወደዚህ ሲመጣ እንደዚሁም ግን ማወቅ ስላለበት እና አልፎ አልፎ አንድ የተወሰኑ ፊደሎች ደግሞ አዳዲስ ፊደሎች አሉ። እዛ ጋር የተካተቱ ቁርአን ላይ ብቻ የሚገኙ እዚህ ጋር አስከብተናቸዋል። ያንን ፊደል እዛ ጋር ከያዘ በኋላ ተማሪው ቀን አምስት ላይ ወይም ደግሞ ትምህርት አምስት ላይ መጥቶ የሚማረው ምንድነው እነዛ ፊደላት ሲቀጣጠሉ የሚኖራቸውን ቅርጽ እዚህ ጋር ይማራል። ካለወቅን ግን የዋና ቅርጽ ወደ የትኛው ተቀየረ የሚለውን ለምሳሌ ባ ዋና ቅርጽ የአረብኛ ፊደላት ያቀጣጠል ሁኔታን እየተማረ ነው። እዚህ ጋ በዚህ ቁርአን ላይ እንዴት እንደሚመጡ ፊደሎቹን ብቻ በፊደል በፊደል ደረጃ ብቻ ለይተው ይማረዋል። ይሄኛውም በሁለት ክፍሎች የተዘጋጀ ቪዲዮ ነው። ክፍል አንድና ክፍል ሁለት አሉት። በዚህ መልኩ ትማራለች። ግን ቪዲዮን ካየ በኋላ ይህ ተማሪ ከታች ቀጥሎ የሚለቀቅለት ትምህርት አምስት ፒዲኤፍ አለ። ቪዲዮን ደግሞ ካየው በኋላ ፒዲኤፉን ከፍቶ እንዲህ ለራሱ ማንበብ መቻል አለበት። እዚህ ጋር ፊደሉ ሲቀጣጣል ምን አይነት ቅርጽ እያሳየ እንደሆነ እንዲህ ማንበብ መቻል አለበት። ያ ያ ያ ሺን እንዲህ ያለ መጥራት መቻል አለበት፣ መጀመሪያ ማለት ነው። እነዚህን ሁሉ እዚህ ጋር መጥራት አለበት። በመሀል ደግሞ እሑድ፣ አንድ ቀን በሳምንት አንድ ቀን ሁሉ ስላለ ያልገባውን ጥያቄ የሚጠይቅበት በመሀልም ደግሞ ባይሆን እዛው የቴሌግራም ቻናል ግሩፕ ተፈጥሯል፣ ተከፍቷል። እዛ ጋር እየገባ ጥያቄ ያልገባውን ነገር መጠየቅ ይችላል። ስለ ፊደሉም ስለ ትምህርቱ አጠቃላይ ትምህርቱ መጠየቅ ይችላል። እዚህ ጋር ከታች እዚህ ጋር መልመጃዎች አሉት። እዚህ ጋርም እነዚህን ከፍቶ ፊደሉን በፊደል ደረጃ ቪዲዮ ላይ በተማረው መሰረት እዚህ ጋር ያነባል ማለት ነው። እንሻላ ቀጣይ አሁን ፊደሉን ተማሪው ፊደሉንም ቻለው ቤተኛው ማየት ቅርጽ ቁርአን ላይ ቢመጣ የትን ጋር ቢመጣ ፊደልን በፊደል ደረጃ ተረዳ። ማሻላ ቀጣይ ወደ ማንበብ ነው የሚገባው ማለት ነው። የተማሪ ፊደልን ከቻለ በኋላ ቀጣይ ትምህርት ስድስት ይላክለታል። ትምህርት ስድስት ማለት የአማርኛ ፊደላት የድምፅ እንቅስቃሴ እና የፈትሐ አነባቢን በቃ እንዴት ማንበብ እንዳለበት የሚረዳው ደግሞ ክፍል አንድ ላይ የአማርኛን እነዚህን ይማራቸዋል ወይም መስመር አንድ ላይ የሚመጡ የአማርኛ ፊደላት አማርኛ በሚጠቀሙ መንገድችን መልመጃ እዚህ ጋር ትሰራላችሁ። ሰረዙ ከላይ ወጣትን ስለማይጠቀም ነው እንጂ ወሳኝ አሉ አረብኛ ላይ ያሉት እንዳለ በደንብ ተረድታችሁ፣ በተለይ እስክሪቶ ይዛችሁ የጻፋችሁ የአማርኛ አንደኛ ድምፅ እነማን ናቸው? ሁለተኛ ሶስተኛ ላይ የሚመጡት ድሮ የተማራችሁት ነው፣ ግን ለማስታወስ ያህል እዚህ ጋር ያንን ትምህርት ታካተናል። ሞር ስለሚጠቅማችሁ አማርኛንም ማንበብ ማትችሉ ለኦሮሚያም ችግር የለው፣ ምንም ማንበብ ማትችሉም ችግር የለውም። ቪዲዮም መንገዱን ብቻ መከተል ነው።

ይጠቅማችሁ አሁንም ደግሞ ከዚህኛው አቀራር ውጭ ሌላ አቀራር ሞክራሉ እያገናኝ ወይደሞ ሽንፈታሻ እያልኩ ካፈታ ካ እያልኩ ሞ ስለዚህ ይሄ ራሱ የሆነ የመማር ማስተማር መንገድ ነው። ትምህርት ቤቱ የሚከተለው ያንን መከተል አለባችሁ። በአጭር ጊዜ ውስጥ ፊደሉን ተረድታችሁ ከዛ የፊደሉ ድምፅ ደግሞ ምንድን ነው ፈትሓ፣ ከስራ በማ ምንድን ናቸው የሚለውን ተረድታችሁ ቁርአን ላይ ገብታችሁ እንደ ጀማሪ ማንበብ እንድትችሉ ይህንን መንገድ መከተል አለባችሁ። ትምህርት ስድስት ላይ ደርሰናል። ከዛ ቀጣይ ትምህርት ሰባት ትምህርት ስድስትን ካያችሁ በኋላ ትምህርት ሰባት ጋር ሳትሄዱ እዚህ ጋር ፒዲኤፍ አለ። ፒዲኤፉን ከፍታችሁ ማንበብ አለባችሁ። ልክ እኔ እዛ ጋር ባነበብኩት መሰረት እናንተም ከፍታችሁ ድምፁን ተረታችሁ ማንበብ ቻል አለባችሁ። ያልገባችሁን ያው ውዱድ አንድ ቀን በሳምንት አንድ ቀን ፈተና የጥያቄ ፕሮግራም ስለሚኖር በዛ ላይ ይሆናል። እንሻላ ቀጣይ ትምህርት ሰባት ጋር ደረስን። ትምህርት ሰባትም የፈትሐና የከስራና የማ አናባቢን የምትማሩበት ነው። ትምህርት ሰባት ሲመጣ ግን ቅድም እንዳልኳችሁ ወጣ አድርጋችሁ ከዚህ በፊት በምታቁት በፈታባ ተፈታታ ተከስራቲ ምናም በሚለው ሳይሆን ራሱን የቻለ አጭርና ቀላል መንገድ የሆነ ነው። ስለዚህ ይህንን መንገድ መከተላችሁ እናንተ ተጠቃሚ ያረጋችኋል። በአጭር ጊዜ ውስጥም ቁርአን ማንበብ እንድትችሉ ይረዳችኋል። ይረን ስለዚህ ይህንን መንገድ ሙሉ በሙሉ የድሮውን ትታችሁ ወደዚህ መመለስ አለባችሁ። የተሳካ ጊዜ ከቪዲዮ ጋርም ከትምህርት ቤቱ ጋርም ደግሞ ተጠቃሚ በትምህርት ቤቱ ተጠቃሚ፣ ቪዲዮ ተጠቃሚ እንድትሆኑ ይህንን መንገድ ሙሉ በሙሉ መከተል አለባችሁ። ቪዲዮን አያችሁ፣ ከዛ በኋላ በቪዲዮ ላይ ባለው መሰረት ብቻ ፒዲፉን ከፍታችሁ አንብቡት። ከዛ ቦማ አናባቢ ነው ይሄ የትምህርት ሰባት ው የቦማ አናባቢ ምልክት ተርገልተውም ቪዲዮቹም በጣም ቀላል ናቸው። ው ፎቶ ምስል፣ ቪዲዮ ሌላ ተንቀሳቃሽ ቪዲዮ እያያችሁ ነው የምትማሩ። ስለዛ ያ ቀላል ያደርገዋል በደንብ እሺ። ትምህርት ሰባት ቪዲዮ ካያችሁ በኋላ ፒዲኤፉ እዚ ጋር አለ። ፒዲኤፉን ቀጥላችሁ ትማሩበታላችሁ ማለት ነው። ከቪዲዮ በኋላ ፒዲኤፍ፣ ሁሌም ከቪዲዮ በኋላ ሁሌም ፒዲኤፍ። ከዛ ትምህርት ስምንት ጋር ደረስን። ትምህርት ስምንት ማለት ፈትሓ ከስራ በሞር እዚያ ጋር የተማርናቸውን ትምህርት የድምፅ ማርዘሚያ ፊደላት የሚባሉ አሉ። አሊፍ ዋው እና ያ እነዚህ ሶስቱ ፊደላት በጣም ወሳኝ ናቸው። ቁርአን ውስጥ የረዥም ድምፅ አጭር ድምፅ ማለት ነው። እነዚህን ደግሞ እዚህ ጋር ትማሩት አላችሁ ማለት ነው። እዚህ ጋር አሁን ክፍል አንድ ቪዲዮ ትምህርት ስምንት ቪዲዮ ሶስት ነው። ክፍል አንድ፣ ክፍል ሁለት ያመድ፣ ክፍል ሶስት ደግሞ ዋው መድ ዋውመድ ያመድ እና መድና አሊፍ መድ አሊፍ መድ ክፍል አንድ ላይ ነው ያለው። እነዚህን ትማሩታላችሁ። እነዚህን ከተማራችሁ በኋላ ፒዲኤፍ እዚህ ጋር አላላችሁ፣ የትምህርት ስምንት ሙሉ ፒዲኤፍ የሚል እሱን ከፍታችሁ በፒዲኤፍ ውስጥ ትለማመዱታላችሁ። አሁንም ማለት ነው ያልገባችሁ ነገር፣ እዛው ቻናሉ ላይ እንትን አለ የጥያቄ የምትጠይቁበት ግሩፕ ስለሚከፈት እዛ ግሩፕ ላይ መጠየቅ ትችላላችሁ። በየጊዜው ቀጣይ ትምህርት ቀጣይ ትምህርት ዘጠኝ ስኩን ላይ ደርሰናል። ትምህርት ዘጠኝ ደግሞ ስኩን ነው። የስኩን ምልክት እንዴት መመብ እንዳለባችሁ በጣም ወሳኝ ትምህርት ነው። ይሄ ትምህርት እዚህ ጋ ስትደርሱ የምትማሩት ማለት ነው። ስለዚህ መዶችን በደንብ ሳታጠኑ ግን ስኩን ጋር እንዳትመጡ። ፈትሓ ከስራ በማ ሳይገባችሁ ወደ መዶች ተርቲቡን ጠብቁት እየተረዳችሁት መምጣት አለባችሁ። ሀሳቡንም ምላሳችሁም እንደዛው እያነበበ ካልሆነ መጥቶ ያዝ ያደርጋችኋል። ወደፊት በተጠጋ ቁጥር ያዝ ያደርጋችኋል። አሁን ቀስ በቀስ ነው ምላሳችሁ የተሰራ ያለው። ትምህርት ዘጠኝም ሁለት ክፍሎች አሉት። ክፍል አንድ እና ክፍል ሁለት። እዚህ ጋር ክፍል አንድ ቪዲዮ ክፍል ሁለት ቪዲዮ ብሎ ተከፋፍሎ አለ። ካያችሁ በኋላ ቪዲዮ ካያችሁ በኋላ ፒዲኤፉን ከፍታችሁ በፒዲኤፍ መሰረት ታጠናላችሁ። ቀጣይ ከዛ ትምህርት አስር ፈተና ነው። እንደምታኘት ትምህርት አስር ፈተና ነው የሚለው እዚህ ጋር ፈተና ከሀያ የትምህርት ስምንት እና የትምህርት ዘጠኝ ፈተና ከሀያ ሁለቱን ላይ የምትፈተኑበት ነው። ትምህርት ዘጠኝ ላይ ስትደርሱ ስጨርሱ ጠኝን ልፈተን ብላችሁ መናገር አለባችሁ ማለት ነው። ለቢሮ ወይ ደግሞ እዛው ቻናል ላይ ታስቀምጣላችሁ። ቀጣይ ትምህርት አስራ አንድ ነው። ይሄ ፈትሐተኝ ድርብ ምልክት ፈትሓ ከስራ በማ ድርብ ሆኖ ይመጣሉ። ጥንድ ጥንድ ሁለት ሆኖ ይመጣሉ። እነዛ ደግሞ ምንድን ናቸው የሚለውን ሀሳቡን እዚ ጋ ቀላል በሆነ መንገድ ከዚህ በፊት አልተማራችሁት መንገድ እዚ ጋ ትማሩታላችሁ ማለት ነው። በደንብ ለምን ምታረጋል ናቸው ይሄ አራት ቪዲዮ አራት ትምህርቶች አሉት ክፍል አንድ ክፍል ሁለት ክፍል ሶስት የተለያዩ ሶስት ክፍሎች የተዘጋጁ ቪዲዮችን ያዘ ትምህርት 11 እንደዛ ነው ማለት ትምህርት 11 ማለት ያው ፒዲፉ ደግሞ ተንዊን ነው የሚለው ያንን ከፍታችሁ ታዩታላችሁ ኢንሻአላህ ቪዲዮ እየረዘመብኝ ስለሆነ አጠር አድርጌ እዚህ ጋር በደንብ ላስረዳችሁ እዚህ ጋር ለጨርሰው ትምህርት 11 እዚህ ከተማራችሁ በኋላ ትምህርት 12 ሸዳ ከፈትሓ ጋር ሸዳዎች አሉ። ድምፅ ሲጠብቅ ሲላላ፣ እንዴት እንደሚነበቡ የአረብኛ ፊደላት ጠብቆ ሲነበቡ እንዴት እንደሚነበቡ፣ ሸዳ ማለት ማጥበቅ ማለት ነው። ትምህርት 12 ከፈትሓ ጋር ፈትሓ ድምፅ ሲጠብቅ፣ እዚህ ጋር ደግሞ የከስራ ድምፅ ሲጠብቅ እንዴት ነው የሚሆነው? የማ ድምፅ ሲጠብቅ እንዴት ነው የሚሆነውን የሚለውን የሚሆነው የሚለውን እዚጋ ትማሩታላችሁ ቪዲዮ ከዛ ፒዲኤፍ ተመሳሳይ ነው፣ በቃ የምታረጉት ሁሌ ማለት ነው። ከዛ እዚህ ጋር የመጽሐፉ መጨረሻ ክፍል የአሊፍ ኦንላይን ቁርአን ቤት ያዘጋጀው የመጨረሻ በቃ መጽሐፉ የምትጨርሱት እዚህ ጋር ነው። መጽሐፍ መጨረሻ ሐምዘተል ወስድ የሚል ትምህርት አለ፣ ቪዲዮም እዛው ጋር አለላችሁ። ያንን ካያችሁ በኋላ ከጨረሳችሁ ቁርአን ላይ ትገባላችሁ። እንዴት ቁርአን ላይ ገብታችሁ ደግሞ ማንበብ እንዳለባችሁ እዛው ይቀጥላል። ስለዚህ ቪዲዮቹን ቅደም ተከተል ጠብቃችሁ ከመጣችሁ በቃ ትክክለኛውን ቁርአንን ማንበብ ትችላላችሁ። በቃ የሆነ የምትጠቀሙት ነገር አለ። በደንብ ትጠቀሙበታላችሁ በአላህ ፍቃድ። ያው ዱዓም አድርጎ ከአላህ በታች ይህ ቪዲዮ፣ ይህ መጽሐፍ በደንብ ያግዛችኋል። አላህ ይበርታችሁ። ወሰላሙ ዐለይኩም ራህመቱላ ወበረካቱሁ። ለዛሬ ለአሁን ይህን ይል ካልኩኝ፣ በየጊዜው ደግሞ እዛ ጋር በቴሌግራም ዩዘር ኔም እየገባችሁ እዛው ቻናሉ ላይ ወይ እንትን ላይ ምንድነው ግሩፑ ላይ የፈለጋችሁትን ጥያቄ እየጠየቃችሁ አብረን እንሄዳለን ኢንሻአላህ።